በግ እድሜ ልኩን በተኩላ እንዳይበላ ሲፈራ ይኖራል። የሚያሳዝነው ግን እድሜውን በሙሉ ባመነው በረኛ ይበላል። አንተም የበጉ ዕጣ እንዳይደርስ ተራው ጠላትህን ሳይሆን ወዳጅህን ፍረው። የሚገርመው ነገር ይቺ ገጣሚዋና ሀይምዬ አንድ ናቸው። ሁለቱም ጣፋጭ የሆነ ቃል ነው የሚያወጡት ካፋቸው። ሁለቱም ቅመም ናቸው። ሰላም ሰላም ሰላም፣ እንዴት ናችሁልኝ? ውድና እየተከበራችሁ የእኔ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ተረፍረፍ ይበልልኝ እያል እንግዲህ በድጋሚ በሌላ ቪዲዮ መጥቻለሁ። አሁንም ከቅመም ዋጋ መጥቻለሁ። እንግዲህ የኔ ቅመም፣ የኔ ምርጥዬ እንዴት ናችሁልኝ ውዶቼ? በመጀመሪያ ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ። እንግዲህ ሀይሚዬ ጠዋት ላይ ወደ ቤተ ክርስቲያን እየሄደች ከቡራ ጋር አዲሷ መኪና ውስጥ ፏፈሽ እያሏቻቸው ነበረ፣ እምር ብሎባቸው ማለት ነው። እና ደግሞ አሁን ስቶሪ ላይ ያደረገችውን ነገር ሳይ በጣም ደነገጥኩኝ ታውቃላችሁ። ሶ ሀይሚዬን የሚረብሻ ሰው አለ ማለት ነው። አሁንም የሆነ የተከፈላችበት ወይም ደግሞ የነበራት ነገር አለ። ማን ያስደበራት? ለምን ስደበራት? እንዴት ይህንን ጥቅስ ልታስቀመቻለች? በነገራችን ላይ እኔ ሁሌም እንደምናገረው የሆነ ነገር አውጥተን ምን ፖስተው የውስጣችንን እህ ብለን መናገር ሲያቅተን በምሳሌና በአባባል አውጥተን ቁጭ እናደርግላችኋለን። ሲሆ ለእነዛ ሰዎች ማለት ነው፣ ለሚመለከታቸው ሰዎች አንዳንድ ጊዜ የሆነ ሰው ከእናንተ ጋር ችግር ስላለበት ብቻ የሆነ ነገር ስቶሪ ባደረጋችሁ ቁጥር ስለ እነሱ ይመስለዋል። እና ምን ለማለት ፈልጌ ነው? ፖስት የምናደርገው ለሚመለከተው ብቻ ነው ለማለት ፈልጌ ነው። እና ብዙ ጊዜ እኔ በራሴም ስለማይ ነው የሆነ ሰው ራሱ በቃ እንትን ለማለት ስፈልግ ምክንያቱም ውስጣችሁ እንዴት ነው እርር ሲል አውጥታችሁ መናገር የማችሉበት ሰዓት አለ እና በዛን ሰዓት በቅን መልክ እንናገርለን። ልናገረልና፣ ሀይ ብዬ ቅድብ ላይ እስካሁን ሳትፈልጉን ዛሬ የፈለጋችሁን አለች። ሰው ካአሁን በፊት የበደላት አሁን ደግሞ ሊቀርባት የሚፈልግ ሰው አለ ማለት ነው። ካአሁን በፊት እሷን ያልፈለገ አሁን ግን ጥሩ ደረጃ ስትደርስ፣ ደህና ቦታ ስትደርስ እሷን የሚፈልግ ሰው አለ ማለት ነው አሁን ላይ የሚያስጨንቅ ሀሳብ እንዳለ ነው እኔ የተረዳሁት። ምክንያቱም ዛሬ ብቻ አይደለም ከአሁን በፊትም ብዙ ጊዜ የተለያዩ ነገሮችን ፖስት ስታደርግ ነበር። ይህ ነገር ደግሞ በሁላችንም ህይወት ውስጥ በማንኛችንም ህይወት ውስጥ ያለ ነገር ነው የሚያጋጥም። በቃ አለ በማንኛችንም ወተነ ስለማናወራ ነው እንጂ በውስጣችን ብዙ ነገር አለ። እግዚአብሔርን እስኪ እንደው እንደው እውነቱም እውነቱ ምንም ሳደብቁ ይሄን ቪዲዮ እስከዚች ደቂቃ ድረስ የምታዩ ልጆች ወይ ጀመር አርጋችሁ የማትሄዱ ወይ ደግሞ በቃ እስከዚህ ደረጃ እስከዚች ደቂቃ ማለትም 3 ከ30 ሰከንድ ደቂቃ ድረስ ያያችሁ ሰዎች አንድ ጥያቄ ልጠይቃችሁ በተለይ ቅመሞች አገር ቤት እያላችሁ እንዴት ናችሁ እንዴት ናችሁ ብሏችሁ የማያቅሰው ወይም ደግሞ አገር ቤት እያላችሁ ሀታ በፍቅር ደረጃም ይሁን ፍቅረኛችሁ ለእናንተ ቦታ የሌለው ልጅልኝ አልፈልግሽም ገለመሬ ሲልሽ የኖረ ፍቅረኛሽ፣ እንዲሁም ደግሞ የት ነሽ ብሎሽ የማያውቀው ዘመድሽ አረብ አገር ስቶኝ እማ ደውዪልኝ፣ ደውዪልኝ፣ ለምንድን ነው እንዲህ ተናፍቀሽ? አለ እኮ ዘመድ አይናፍቅሽም እንዴ? አረ በጣም ናፍቀሽናል የሚሏችሁ ዘመዶች አጋጥሟችሁ አያውቅም? እስኪ እንደው እውነቱን እንነጋገር። አያውቅም እርግጠኛ ነኝ። ብዙዎቻችሁ ያውቃል ብዙዎቻችሁ እንደዚያ አይገጠመኝ ውስጥ አለ የሆነ ነገር ላይ ስትደርሱ እናንተ በቃ ዘመኑ ነው መሰለኝ ሰው ጥቅም ብቻ ፈላጊ ሆኗል። አሁን ቤተሰቦቼ እኔ ጊዜው ነው መሰለኝ እኔ በሰዎቹ ማልፍረድ ይሁን ጊዜው ይሁን አላውቅም። እና ሀይሚዬ ቆንጆ ደግሞ ማንም ምንም ይበልሽ ምንም ሁኜ አንቺ ምን ጊዜም አሸናፊ ነሽ፣ ጀግና ሴት ነሽ፣ ጎበዝ ሴት ነሽ። ደግሞ እድለኛም ነሽ አንደኛ ብሩኬን የሚመስል ጀግና አጠገብሽ አለ። አንችን የሚያስከብር አንችን የሚወድ ለአንቺ የሚኖርልሽ ሰው አለ። ብሩኬ ብቻ አይደለም እግዚአብሔርን፣ የእናንተ ኦዲንሶች በጠቅ እኔ ትላንትና ቃል ና ያጠረኝ በእናንተ የመጣ ህይወቴን እሰጣለሁ ስትል ነበር የሆነችልሽ ይህን ታዲያ ይህን ፍቅር የእውነት የሰው ልጅ ይህን ያክል ፍቅር ለማያውቁት ሰው እንግዲህ በአካል ለማይተዋወቁት ሰው ይህ ሁሉ ቤተሰብ አለሽ፣ የሚወድሽ ከልቡ ህይወቴን እንሰጣለሁ የሚሉ ሸህቶች አሉሽ ከፈጣሪ በታች ማለት ነው። እና ምንም ቢፈጠር ሊከፋሽ አይችልም፣ ሊከፋሽም አይገባም በፍጹም። እንግዲህ እንደሰማችሁት መግቢያ ላይ ያደረግኩትን ጠቅስ ሀይሚናት ያረገችው ስቶሪዋ ላይ እና ያው ትንሽ የደበራት ይመስላል በማን በምን እንግዲህ ምንም የገባኝ ነገር የለም። ምንም ሰው በጎች በተኩላ እንዳይበሉ ሲጠነቀቁ እና ሲፈሩ ይኖራሉ። ነገር ግን የራሳቸው እረኛ ነው መጨረሻ ላይ የሚበላቸው የሚል ጥቅስ ነው እና ልጅቷ ብዙ ጊዜ አነቃቂና በግጥም የምትታወቅ ልጅ ናት እና እሷን ውስድ ስቶሪ አድርጋ ሳይ ምን ሆና ነው ብዬ ነው። እና ሆነ የሚያስታውቀው የሆነ ከሆነ ሰው ብቻ በቅርብ ካለ ሰው እንደከፋት ነው። እናቃለን። አንቺ ብዙ ችግር ያሳለፍሽ ልጅ ነች፣ ብዙ መከራ የተሸከምሽ ልጅ ነች፣ ብዙ ስቃይ ያሳለፍሽ ልጅ ነች። ብዙ ችግር እንዳሳለፍሽ ሁላችንም እናቃለን። ለዛም ነው ምንወድሽ ሰዎች አንቺን ሊጎዱ ስለ አንቺ ፕራይቬት ሕይወት አውጥተው ሚዲያ ላይ አወሩ። እኛ ደግሞ የበለጠና ከዛ እጥፍ አድርገን ወደርንሽ። ለምን በዚህ ህጻንነት እድሜሽ የተሸከምሽው ነገር ያሳለፍሽው ነገር አመመን እና እነሱ ስለ አንቺ ማውራታቸው እኛ የበለጠ እንድንወድሽ አደረጉን። የበለጠ ለአንቺ ፍቅር እንዲኖረን አደረጉን። እናመሰግናችኋለን እንኳንም እንደዛ ብለው አወሩ። እኔ ከሌ ከከሌ ብዬ ስመጥራት፣ አልፈልግም ምክንያቱም ሁላችሁን ስለምታውቁት ማለት ነው ይህን ታሪክና ይህን ኬዝ ይህን ያልኩበት ምክንያት በተረፈ እመብርሃን ካንቺ ጋር ትሆን። የውነት በጣም ነው የምንውድሽ ቅመማ፣ በጣም ከምታስቢው በላይ አይዞሽ። ምንጊዜም ቢሆን እኛ የምንፈልገው የእናንተን ደስታ ነው የእናንተን ስኬት ነው እንጂ በፍጹም ከፋ ብሎሽ ማየት አንፈልግም። መከፋትሽ ያስከፋናል፣ መደሰትሽ ደግሞ ያስደስተናል እና ፏፈሽ በይልኝ። ጨረቃ ፋሚሊዎች ደህና ሁኑ፣ ወዳችኋለሁ። ሰብስክራይብ አድርጉኝ። ማሮቼ አበረታቱኝ፣ እኔንም ለእኔ ስማናለኝ። ተው ግን አበረታቱኝ፣ እኔንም። ሰብስክራይብ አድርጉኝ፣ ሰወዳችሁ። ልመና በዛውባችሁ፣ ግን ሰሞኑን በቃ ስራ የወሉ ልመና ሆኗል።